ዛሬም ሄሉዬ ፏ ብትንብላ እንግዲህ መታ ነበር ማለት ነው። ትንሽ አጫውታን ከዛም በኋላ ወጣች ማለት ነው። ማን እንደመጣባት አላውቅም፣ ወጣች። እኔ የምላችሁ ትናንትና እንዲያልክ ይወድሻል ልቤ፣ ያስብሻል ልቤ ነው ይወድሻል ልቤ ብናምን ብሎ ፖስታርቆ ነበረ። ትናንትና እና ዛሬ ተትናንትና ወዲያ በሰራሁላችሁ ቪዲዮ ለምንድን ነው ሄሉ ለእንዲያልክ መልስ የማትሰጠው ለእንዳልክ መልስ ትስጠውና ቁርጡና ቆ ይቀመጥ የሚል ተናግሬ ነበር። እና ብዙ ሜሴጆችንም ደርሰውኛል አይቻለሁኝ። ና ስለዛ ነው አንድ ንድ ነገር ልላችሁ የመጣሁት ማለት ነው። እንግዲህ ሄሉ ለእንዳልክ መልስ ትስጥ መባል ይሄ ትክክል ነው ብዬ ነው ማስበው። ምክንያቱም ሁሉም ሰው እንዳልክ ፖስት ሲያረግ ፎቶ ታረቁ ታረቁ የሚል ነገር ስላለ በኮሜንታተርም እንትን አይልም አይፈረጅም ብዬ አስባለሁ። ሰላም እንዴት ናችሁ? ደህና ናችሁ ወይ? አቢ ነይ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሆኑ። አብራችሁ ላላችሁ አመሰግናለሁ። ሰላም፣ ጤና፣ ፍቅር ከእናንተ ጋር ይሁን እያልኩ በአዲስ ቪዲዮ መጥቻለሁ። የቪዲዮ ከተመቻችሁ ላይክ፣ ሼር፣ አስተያየት ኮሜንት እንድትሰጡ በአክብሮት በትትና ጠይቃለሁ። አብራችሁ ላላችሁ አመሰግናለሁ። ቤታችሁ ቤቴ ነው፣ ቤቴ ቤታችሁ ነው። እወዳቸዋለሁ። የሀሳባችሁን ስጡ እላለሁ ብዙዎች እህቶች በቲክቶክ ሜሴጅ የሚሰጡኝ እህቶች አሉኝ፣ እና ሄሉ ለእንዳልክ መልስ ሰታለች ብላችኋል። ለእንዳልክ መልስ ሰታለች ብላችኋል። እንግዲህ ብዙዎቻችሁ እኔ የሆነ አንድ ጊዜ ማታ ላይ እየገባች ለታ ለአብ ቀለበት እያሰረች ለት ከአብጋ ያኔ ለአንተም እንዳልክ ስሙን አላነሳችሁም ግን ከአንተ ጋር አሁን በኋላ ተመልሼ ምንም የማደርገው ነገር የለኝም የሚል መልስ ስትል ሰምቻታለሁ፣ ግን ለእሱ ይሁን ለማን አላውቅም። ብዙዎቻችሁ መልስ ሰታለች እኮ ከአንተ ጋር አለመለስን ከዚህ በኋላ ከህይወት ወጥቻለሁኝ ብላ ተመልስ ሰታለች ምናምን ብላችሁኛል። እንግዲህ ይህ ነገር ያው ብዙ ሰው ያለውን ቢሆንም ግን ሄሉ አሁን ላይ ብዙዎቻችን ሄሉን ጠንቀቃቸው ያላወቃቸው ሰዎች አላችሁ ይመስለኛል፣ እውነት ለመናገር ማለት ነው። እና ሄሉ በጣም የዓላማ ሰው ናት እውነት ለመናገር፣ በጥቂቱ እንኳን እንደው እስኪ ልበላችሁ ብዬ ነው። እውነት ለመናገር ያው ሰውን ውስጡን ሳናይ ላዩን አይተን ብቻ መፍረድ ትንሽ ይከብዳል ባይነኝ፣ እንደኔ እንደኔ ይከብዳል ባይነኝ። እና ሄሉ ብዙ አላማ ያላት ልጅ ናት፣ እውነት ለመናገር ይህ ሰው ልጅ ቁሞ ሲሄድ ና ሲዝቅስ ጨዋት ምንም ሀሳብ የለበትም ማለት አይደለም። ብዙ ብዙ ኃላፊነት ያለበት ነገር ይኖራል እና ሄሉ አሁን ጥሩ እየሄድላ ነው። ቻናሏን በቅርብ ወደ ሁለት መቶ ትገባለች ብዬ ተስፋ አረጋለሁ። ደግሞም ትገባለች ማለት ነው። በጣም ጎበዝ ልጅ ናት። ጠንካራ ልጅ ናት። ምን ስላረገች ነው ጀግና ጀግና የምትሏት የምትሉኝም እህቶቼ አላችሁ ሄሉን አልተረዳቸዋትም ማለት ይቻላል። ብትረዷ ጥሩ ነው ብዬ ነው አስባለሁ። ምክንያቱም ብዙ ሀላፍና ያለባት ልጅ ናት። ከተረዳችሁ ማለት ነው ብዬ ነው የማስበው። ጎበዝ ናት፣ ጠንካራ ናት። ሁሉን ችላ ነው ሚዲያ ላይ የሚሰራው። ሁሉንም ይችላ። የሚያመጉሳት አለ፣ የሚናገራት አለ፣ ብዙ ነገር የሚላት አለ። ግን ሁሉንም እንዲያመሉ ይዛ ሺላ ነው እየሄደች አለችው ምክንያቱም ለአላማ ለለውጥ ስለሆነ፣ ገባችሁ አይደል? ይሄ ነገር ስለሆነ አንዱ ያው ሄሉዬ፣ በራስሽ አንዴ በትመተሽ እንዳልክን ፎቶ አርገሽ ምናምን መልስ ብትሰጪ አሪፍ ነበር። ከዛም በኋላ ኮሜንታተሮችም ዝም ይላሉ። ምንም የሚሉት ነገር አይኖርም ማለት ነው። እንዲህ አርገሽ መልስ ብትሰጪ እንዴኔ እንዴኔም ጥሩ ነው ብዬ ነው የማስበው። ግን አናስጨንቅሽም ምንድ መብትሽ፣ እንዴት ተመቸሽ፣ እንዴስ እንዳለሽ አንቺ በተመቸሽ መንገር መሄድ መብት አለሽ። ወይኔ እንዴኔ እንዴኔ፣ ምንም ችግር የለውም። ግን ግን ያው እኔ እንጃ፣ ምን ልበላችሁ። እና ዛሬ ትንሽዬ ነው እኮ ሌፕቶፕ ላይ ላይቭ ላይ ገብታ ዛሬም ቀረጻቸው ቤት ነው መሰለኝ፣ መጡ መስል፣ ከዛ ፈጥና ወጣች። ኔ እናት ብቻ ጀግና ነች። በርቸሽ እናት በበዝነሽ ብዙ የሚወድሻል የሚጠላሽም ቢኖር የሚወድሻለን ደግሞ፣ ሚዲያ ላይ ሁሉም ሰው ይወድኛል ማለት አይቻልም። አንዱ አንዱ ቢወድ አንዱ ይጠላል፣ አንዱ ቢያከብር አንዱ ስቅ ያረጋል። ይሄ የአበሻ ማንነት ስለሆነ አንቺ ስራሽን ብቻ ወደ ፊት ይዘሽ መሄድ ነው እላለሁኝ። እንግዲህ ውዶችዬ፣ እንዳልክ እንዳልክ አይኖ እንዳልክማ ፎንቃ ገብቶለታል። እንዳልክ ፎንቃ ገብቶለታል። በቃ ይዘው እሺ፣ ቻለው በቃ ይዘው ቻለው ቻለው። እንዳልክ ምንም ማድረግ አይቻልም እ እውነት በፊት እኮ አፍቅራህ ነበር እኮ እንዳልክ። የምር እንዴው ሳታስበው አመለጠች። በእጅ የያዙት ምንድን ነው የሚባለው? በእጅ የያዙት መዳብ እንደ ምን ይቆጠራል ነው የሚባል ተረት አለ። ይገባሉ አመለጠች። እውነት የማታመልጥ ልጅ ነበርች፣ አመለጠች። እውነት ለመናገር ማታመልጥ ልጅ ናት ያመለጠች። አሁን ያው ጻጻት ወዲያው ላሆንብህ፣ እንግዲህ ምንም ማድረግ አይቻልም። እንግዲህ እኛ በአቅማችን ታገልን፣ ታገልን። ኮሜንታችንን እኮ ኮሜንታ ተራችንን እኮ ጠንቀቃታ ያለች ይሉ እውነት ለመናገር ታገልን፣ ታገልን፣ እውነት ታገልን ግን ምንም አልሆነልንም። ገባር ነው ሄሉ ወዴ እንዳልክ የመመለስ አላማ ያላት አይመስለኝም። እኔ አሁን ላይ ቆርጫለሁ እውነት በፊት በፊት ይሆናል እንትን ነበረኝ፣ የመመለስ አላማ ይኖራታል የሚል ሀሳብ ነበረ። አይ አትመለስም ይመስለኛል ሳስበው እንደዛ ነው እንዳልክ አሁን አሁንም ተስፋው እየተሟጠጠ እና ተስፋ እየቆረጠ ነው ያለው። ምክንያቱም ያው እንግዲህ እሱ ያረገውን ነገር ስለሚያውቅ እንደማትመለስ አሁን ላይ ልቡ ያውቃል። ግባችሁ ያው ግን አንዳንዴ ምን ይደረገ ሳናስበ ናት ሰው የምታመልጠን ሳናስበው ሳያመልጠናል እና አሁንም እንዳልክ ሳያስበው ሄሉ አምልጠዋለች። እውነት ለመናገር በጣም የለውጥ ሰው ነበረች በጣም ጎበዝ ነበረች። የለውጥ ሰው የዓላማ ሰው ነበረች እና አሁንም እንግዲህ ካለው ሰው ጋር ፈጣሪ አይለያቸው፣ ሰላም ያኑራቸው። ለአንተም ደግሞ ፈጣሪ ያለውን ይስጥህ ነው እኔ የምልህ። እንግዲህ ከዚህ በኋላ ምንም ልል አልችልም። እግዚአብሔር አምላክ ለአንተ ያለውን የፈቀደውን ደግሞ ያዲልህ፣ ይስጥህ ነው የምለው። ምክንያቱም ያው ሌላ ምንም የሚባል ነገር አይኖርም። ይሄንን ነው እኔ እንግዲህ በአንድ በት የምለው። ምክንያቱም እኛ ባል ነው ምንም የሚሆን ነገር ስለሌለ ማለት ሁሉም የሚሆኑ በፈጣሪ ፍቃድ ስለሆነ ከዚህ በላይ ምንም ማለት የምንችለው ነገር አይኖርም እላለሁ። ውድ አድማች ተመልካቾች ቪዲዮ ይህን የመሰለ ከተመቻችሁ ላይክ፣ ሼር፣ ኮሜንት አስተያየት ሐሳብ ስጡ። እንግዲህ የመሰለኝን ሐሳብ ነው የተናገርኩት። መጨረሻውን እንግዲህ ሁላችንም አብረን የምናየው ይሆናል ብዬ አስባለሁ። እንግዲህ ግን አሁንስ እውነት ደስታ ነው። በቃ እየሳቁ የሚመጡበት ቀን ነው የናፈቀኝ። እውነት ነው እናት ትናንትና አይታችኋል እና ለቆልቤት ማለት ነውና ብቻ አላቀም እንግዲህ